የዓለም የሙቀት መጠን መጨመር ከጊዜ ወደ ጊዜ እየጨመረ መሄዱ የተለያዩ የመፍትሄ ቴክኖሎጂዎች እንዲወለዱ ምክንያት ሆኗል። ከነዚህም ቴክኖሎጂዎች ውስጥ የካርቦን ካፕቸር ኤንድ ስቶሬጅ ቴክኖሎጂ ወይም ሲሲስ አንዱ ነው። የዓለም የሙቀት መጠን እንዲጨምር የሚያደርጉ የተለያዩ ጋዞች ያሉ ሲሆን ከነዚህም ውስጥ ካርቦን ዳይኦክሳይድ በግንባር ቀደምትነት ይጠቀሳል። ይህም ጋዝ የተለያዩ ፋብሪካዎች እንዲሁም መኪናዎች ነዳጅን ሲያቃጥሉ ወደ ከባቢ አየር የሚለቀቅ ነው። ካርቦን ካፕቸር ኤንድ ስቶሬጅ የተሰኘው ቴክኖሎጂም ከተለያዩ የፋብሪካ ምርቶች የሚወጣውን ካርቦን ዳይኦክሳይድ በመሰብሰብ እና በጥልቀት ወደ መሬት ስር በመቅበር የአየር ብክለት የሚቀነስበት ቴክኖሎጂ ነው። ሲሲኤስ ፕሮሰስ ሶስት ደረጃዎች አሉት። እነርሱም አንደኛ፣ ካፕቸር ከፋብሪካዎች እንደተረፈ ምርት የሚወጣውን ካርቦን ዳይኦክሳይድ ከሌሎች ጋዞች ሴፓሬት ወይም ፊልተር ያደርጋል። ሁለተኛ፣ ትራንስፖርት። በመቀጠልም ይህ የተለየው ካርቦን ዳይኦክሳይድ ኮምፕረስ ይደረግና በማስተላለፊያ ቱቦዎች ወይም በመርከቦች አማካኝነት ስቶር ወደሚሆንበት ቦታ ይጓጓዛል። ሶስተኛ፣ ስቶሬጅ። በመቀጠልም ይህ ካርቦን ዳይኦክሳይድ በጥልቀት ወደ ተቆፈሩ ቦታዎች ተወስዶ ሮክ ፎርሜሽኖች ወይም ሌሎች ጂኦሎጂካል ፎርሜሽኖች ውስጥ ኢንጀክት በመደረግ በቋሚነት በዚያ ቦታ እንዲቀመጥ ይደረጋል ማለት ነው። ስቶር የሚደረግበት ቦታም የተለያየ ሊሆን ይችላል። ለምሳሌ ዲፕሊትድ ኦይል ፊልድስ ወይም ጋዝ ሪዘርቨርስ፣ ሳላይን አኩዌፈርስ፣ ዲፕ ኦሽንስ

ወዘተ ተጠቃሽ ናቸው። በመሆኑም ብዙ ስቶር የማድረጊያ መንገዶች አሉ። ነገር ግን እነዚህ ሁሉ የተጠቀሱትን ቦታዎች የጋራ የሚያደርጋቸው ነገር ቢኖር እጅግ ጥልቅ ማለትም ቢያንስ ከመሬት አንድ ኪሎ ሜትር በሆነ ጥልቀት የሚገኙ ቦታዎች መሆናቸው ነው። አንዳንድ ጊዜ ፋብሪካዎች ካርበንን ካፕቸር አድርጎ ስቶር ከማድረግ ይልቅ ይህን ካፕቸር የተደረገውን ካርበን ወደ ሌላ ምርት መቀየርን ይመርጣሉ። ይህ ፕሮሰስ ደግሞ ካርበን ካፕቸር ዩቲላይዜሽን ኤንድ ስቶሬጅ ወይም ሲሲዩኤስ ተብሎ ይጠራል። ይህን ፕሮሰስ የሚጠቀሙ ፋብሪካዎች ካርበንን ስቶር ከማድረጋቸው በፊት የተወሰነውን ካርበን ወደ ተለያዩ ምርቶች ለምሳሌ ወደ ፕላስቲክ፣ ኮንክሪት ወይም ባዮፊል ይቀይሩታል። ካርበን ካፕቸር ኤንድ ስቶሬጅ ምን ያህል አስተማማኝ ቴክኖሎጂ ነው ወደሚለው ጥያቄ ስንመጣ ይህ ቴክኖሎጂ አስተማማኝነቱ የተረጋገጠ ሲሆን እስካሁን ከ45 በላይ ለሚሆኑ ዓመታት ያለምንም ችግር ጥቅም ላይ የዋለ እና እየዋለ ያለ ቴክኖሎጂ ነው። እንደ ግሎባል ሲሲኤስ ኢንስቲትዩት የ2022 ሪፖርት በ2022 እንኳን በዓለማችን ላይ 194 ትልቅ ደረጃ ላይ ያሉ የሲሲኤስ ፕሮጀክቶች እንደነበሩ የተገለጸ ሲሆን በሰሜን እና ደቡብ አሜሪካ በሶማሊያ ፕሮጀክቶች በአውሮፓ 73 ፕሮጀክቶች በኤዥያ ፓሲፊክ 21 ፕሮጀክቶች እንዲሁም በመካከለኛው ምሥራቅ 6 ፕሮጀክቶች ተገንብተዋል። ካርበን ካፕቸር ኤንድ ስቶሬጅ በዩናይትድ ስቴትስ ስራ የጀመረው በ1972 ሲሆን በሀገሪቱ በተለያዩ ፋብሪካዎች እና በተዘረጉ የሲሲኤስ ሲስተሞች አማካኝነት ወደ 200 ሚሊዮን ቶን ካርበን ዳይኦክሳይድ ከመሬት በታች መቅበር ተችሏል። ውድ ተመልካቾቻችን፣ የዛሬው ቪዲዮችን ይህን ይመስላል። በብዙ እንደተማራችሁበት ተስፋ እናደርጋለን። ቀጣይ በሌላ የቴክ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ።